እንደምናድራቸዋል ተመልካቾቻችን፣ የአዲስ ቀን የጠዋት ገበያ መረጃ ይዘን ቀርበናል። ብሩክታዊት ታስራት ነኝ። ወደ ቀዳሚ መረጃችን እንለፍ። በአዲስ አበባ የኮሪደር ልማት ስራ ዘመናዊ ገጽታን ከተላበሰው አካባቢዎች መካከል አራት ኪሎ ይጠቀሳል። በስፍራው የነበረው የእግረኞች የብረት መሸጋገሪያ ተነስቶ በምትኩ የምድር ውስጥ መሻገሪያ ተገንብቷል። ይህ የእግረኞች የምድር ውስጥ መተላለፊያ ታዲያ በውስጡ ለበርካቶች የስራ ዕድልን የፈጠሩ ሱቆችም ተገንብተውለታል። ባልደረባችን ቅድስት ማሞ በስፍራው ያለውን የንግድ እንቅስቃሴ ታስቃኝናለች። እሱን ተከታትለን እንመለስ። ወደ አራት ኪሎ ፕላዛ እየገባው ነው። እዚህ በአራት ኪሎ ፕላዛ የውስጥ ለውስጥ መተላለፊያ ውስጥ ምን ምን ነገሮች አሉ የሚለውን ደግሞ አብረን ከሆንን ማሳያችሁ ይሆናል። ልክ እንደወረድኩኝ እዚህ ጋር ያገኘሁት የሞባይል መለዋወጫዎች መሸጫ ነው። ሻይ ቤቶችም አሉ፣ ቡናም ይሸጣል። እስቲ አብረን እየሄድን እንጠይቃቸው። በዚህ የአራት ኪሎ ፕላዛ ውስጥ እንግዲህ ሰፊ የመተላለፊያ መንገድ ነው ያለው። በዚህ መንገድ ላይ እንግዲህ ካለምንም የትራፊክ ስጋት ሰዎች በነፃነት ይተላለፋሉ። ይሄ ብቻ አይደለም። ቆም ብለው የተለያዩ ነገሮችን መገብየት ይችላሉ። ግራና ቀኝ ሱቆች አሉ። ሱቆች ውስጥ ምን ምን ነገሮች ይሸጣሉ የሚለውንም እንደዚሁ አብረን የምናይ ይሆናል። እዚህ አጠገቤ የተለያዩ የመዋቢያ ዕቃዎች አሉ። እዚህ ጋር የስፖርት ትጥቅ ማምረቻዎች አሉ። እዚህ ጋር ደግሞ አነስተኛ ቡና ቤት ይታየኛል። ኬኮችም አሉ። ሰላም ነው እግዚአብሔር ይመስገን እስቲ ምንድን ነው የምትሸጡት ነገር እዚሁ ነው የምትሰሯቸው ወይስ ከሌላ ቦታ ነው ተሰርተው የሚመጡት እዚሁ ዝም ነው ሰዎች ይመጣሉ አዎ የለመደው ጊዜ ከጊዜ እንዴት ነው እንቅስቃሴው ምን ይመስላል በአጠቃላይ ሰዎች ይጠይቃሉ ይህንን ጨምሩ ይህንን አድርጉልን ይላሉ በደምብ አዎ ሰዎቹ በደምብ ደስ ብሎታል ይጎበኘ ነው በዛ ላይም ተጠቃሚው መጀመሪያ ላይ ወይ ዓይነት አልነበረም እና መተው በቲቪ በሶሻል ሚዲያ ምናምን በደምብ እየተተላለፈ በመጠቅጠቅ ሰው የሚያወቀ የመጣ ያለውና እሺ ዳግም አመሰግናለሁ እንግዲህ ወደ ቀጣዩ ሱቅ ደግሞ ይዣችሁ ልሂድ ተመልካቾች እዚህ ደግሞ ባህላዊ አልባሳትና ጌጣጌጦች አሉ። የተለያዩ አልባሳትና ጌጣጌጦች እንግዲህ በጣም የሚያምሩ ናቸው። የተለያዩ ብሔር ብሔረሰቦችን የሚገልጹ ናቸው። እንደዚሁ ለሀገር ውስጥና ለውጭ ሸማቾች የሚቀርቡ ናቸው። እንግዲህ እዚህ ሌላው እንደዚሁ ፈጣን የሆኑ ጁሶች የሚሸጡበት ቦታ ነው። ጉዞን የሚያሳልጡ የቱር ኦፕሬሽኖችንም እዚህ ጋር ማግኘት ይቻላል። አራት ኪሎ ፕላዛ ውስጥ ማለት ነው። የጌጣጌጥ ሱቆችም እንደምትመለከቱት አለ። እዚህ ቦታ ላይ የጌጣጌጦች እና የተለያዩ ሻማዎች፣ ሽቶዎች፣ የመሳሰሉት እዚህ ቦታ ላይ ይሸጣሉ ማለት ነው። ይህ አራት ኪሎ ፕላዛ የምድር ውስጥ መተላለፊያ ውስጥ ነው የምንገኘው። አሁንም እንግዲህ ቅኝታችንን እንደቀጠለ ነው። እዚህ ደግሞ አንድ ካኩማሜ የሚባል የምግብ መሸጫ ቤት ውስጥ ደርሰናል። ባህላዊ ምግብ ነው። እንዲሁም ደግሞ እንደዚሁ የተለያዩ መዋቢያ ዕቃዎችም እዚህ ቦታ ላይ ይገኛሉ ማለት ነው። ቡና ጠጡም አለ እንግዲህ ተመልካቾቻችን፣ እዚህ ቦታ ላይ በአራት ኪሎ ፕላዛ የውስጥ ለውስጥ መተላለፊያ ማለት ነው የተለያዩ ግብይቶችን ከገበየ በኋላ ሰው አረፍ ብሎ ሻይ ቡና የሚልበትን ቦታ ተዘጋጅቷል። እኔም እስኪ ሻይ ልጠጣ። ሰላም ናችሁ? እንዴት ናችሁ? እስቲ አንድ ብርጭቆ ሻይ የሚጣፍጥ። እንግዲህ ሰው ቁጭ ብሎ ማህበራዊ ሚዲያዎችን መከታተል ይችላል፣ እንዲሁም ደግሞ የግሉን ስራዎች መስራትም ይችላል እዚህ ቦታ ላይ ተቀምጦ ማለት ነው። እኔም ሻይ እስክታመጣልኝ ድረስ የተለያዩ ነገሮችን በስልኬ ላይ እየተመለከትኩ እገኛለሁ። አሁንም አብራችሁን ቆዩ። በደንብ ይመጣል። ይመጣ ይስተናገዳል በየ በቀኑ ቀኑን ሙሉ ስንት ሰዓት ትገባላችሁ? ጠዋት አንድ ሰዓት ላይ ትገባላችሁ? ማታ እስከ ሁለት ሰዓት ነው የምታመሹት? ጥሩ ነው እንቅስቃሴው። አይደለም ምንም የሚረብሽ ነገር የለም። የመኪና ጫጫታም የለም፣ ምንም የለም፣ አይደል በዚህ በአራት ኪሎ ፕላዛ የምድር ውስጥ መተላለፊያ የነበረኝ ቆይታ ይህንን ይመስል ነበር። የተለያዩ የግብይት ቦታዎችን እንደዚሁ ለማየት ሞክሬ፣ ያለው ሻይ ቡናም ብያለው። የነበረኝ ቆይታ ይህንን ነበር የሚመስለው። የኤሌክትሪክ አገልግሎት ሲቋረጥ ተክተው የሚሰሩ ጀኔሬተሮች በአብዛኛው ከፍተኛ ድምፅና አካባቢን የሚበክል ጭስ ያላቸው ናቸው። ለነዳጅ የሚጠይቁት ወጪም ቀላል የሚባል አይደለም። የሁለት ኢትዮጵያውያን ወጣቶች የፈጠራ ስራ የሆነው ጀነሬተር ግን ድምጽም ሆነ ሽታ የሌለው ከመሆኑ በላይ በፀሐይና በኤሌክትሪክ ኃይል ቻርጅ የሚደረግ ነው። ከወጣቶቹ አንዱን ስለ ፈጠራ ስራው ጠይቀናል። ከራሱ አንደበት ተከታትለን እንመለስ። ስሜ ሄኖክ ከመሆኑ ልምሩ ይባላለው። ድርጅታችን ፌዶ ፓወር ሶሉሽን ይባላል እና እዚህ የምናመርተው እኛ ጀነሬተር ነው፣ እና ጀነሬተር የምናመርተው በጣም ለየት ባለ ሁኔታ ነው። እንደሚታወቀው ጀነሬተር ስንል ነዳጅ የሚበላ ድምጽ ያለው አየር የሚበክል ነው። የኛ ፈጠራ ግን ከዚህ ሁሉ የጸዳ ሲሆን መስራት የሚችለው አንደኛ ቻርጅ መሆን የሚችል ነው። ከፓወር ግሪድም ይሁን በሶላርም ይሁን ቻርጅ ይደረግና ቶሎ ፋስት ቻርጅ ነው ያለው ፋስት ቻርጅ ካደረገ በኋላ ግን ለረጅም ጊዜ ኤሌክትሪክ ሰፕላይ ማድረግ የሚችል ነው። እና ብዙም እንደዚህ ፊቸሮች እዛ ውስጥ ወደ ስምንት አይነት ኮንትሮል ሲስተም እዛ ውስጥ የተገጠመለት ነው። ስለዚህ ውጭ ያለው ፓወር ለምሳሌ ገብቶ ሲወጣ ኮንትሮል ሬጉሌት እያደረገ ነው የሚሄደው። ካረንቱንም ቮልቴጁንም ሄርዙም ራሱ ሬጉሌት እያደረገ ለሴንሲቲቭ ዲቫይስ ለሆኑትም የሚያስፈልገውን ካረንት ሰፕላይ ማድረግ የሚችል ነው ማለት ነው። እንዲሁም ሲሰራ ድምጽ አልባ ነው። እኛም ለየት የሚያደርገው ልክ አሁን መብራት ሲጠፋ አውቶማቲካሊ አንድ ማይክሮ ሰከንድ ባላነሰ ውስጥ ራሱን ተርኖን ማድረግ የሚችል ስለሆነ ኮምፒውተርም ሳይጠፋ ፕሪንተርን ፕሪንት እያደረገ ብሉ እቃዎችም እንዲሁ ቤት ውስጥ ሃውስ ሆልድ አፕላያንስ ስለሆኑትም ሁሉ እንዲሁ ለኦፊሶችም ሁሉ ኤሌክትሪክ ሰፕላይ አንንተራት ሳይሆን ኤሌክትሪክ ሰፕላይ ማድረግ የሚችል ፍሎርን በሙሉ አሁን እዚህ ውስጥ የምናየው ፍሎርም በሙሉ እያገለገለ ኤሌክትሪክ ሰፕላይ ማድረግ የሚችል ነገር ነው። በእኛ ተቋም በኛ ድርጅት እየሰራን ያለ ነው ማለት ነው። መጀመሪያ ሀሳቡ ያመጣው ፌዴሳ ሹማ የሚባል የኔ ጓደኛ አለ። አይዲያውን አመጣ። ልክሱ ሲያመጣ እኔ ደግሞ የተማርኩበት በኤሌክትሪካል ኢንስታሌሽን ስለሆነ በዚህ ውድድር እኔም ብዙ አዋርዶች ማግኘት ትችይ ያለው መጀመሪያ የተሰራው ለገጠር አካባቢ ላሉት ማህበረሰብ ነው። ኤሌክትሪክ ስለሌለ በሶላር ብቻ አንድ ቻርጅ ይሆንና ለአንድ መንደር በሙሉ እንዲያበራ ነው። ይሄኛውም ባለፈ ለፕራይም ሚኒስተር አሳይተነው ነው ነበረ። አይተው ነርሱ ማይተው አንሳምፕል ማብረት ስለሚችል ለገጠር አካባቢ ላይ ይሰራ ነው እንደዛ ነው የነገሩን። ስለዚህ አንድ የተሰራው ለገጠር አካባቢ ነው። ትንሽዬ ናት፣ ፖርቴብል ናት ይዞ መሄድ የሚቻል ማለት ነው። እንደዚህ ደግሞ እንደሚታወቀው ወደ 45% ብቻ ኤሌክትሪክ የደረሰ ከተማ አካባቢ ያለን የምንለው ማለት ነው። እሱም በጣም ነው የሚቆራረጠው ኤሌክትሪክ ኢንተራፕሽን በጣም ብዙ አለ ስለዚህ ለከተማ አካባቢ ላሉትም ማብራት ሲጠፋ ቢሮ ውስጥ ያሉ በጣም ነው የሚስተጓገሉት። ለእነሱ ደግሞ እንዴት አድርገን አውቶማቲክ አድርገ ነው ልክ ማብራት ሲጠፋ አውቶማቲካል ራሱን ተምሎ እንዴት ማድረግ እንደሚችል ብለን ዲዛይን አድርገ ነው ለከተማም ለገጠርም የሰራ ነው። አንዳንድ እቃዎች የምናገኘው እዚህ ነው እንዳለ፣ ለምሳሌ የተገዛው እዚህ ኢትዮጵያ ውስጥ ነው። ከውጭ ያመጣነው ነገር የለም። ግን ከዚህ ግን በጣም ለየት የሚያደርገው ፓተንትድ የሆነበት የራሳችን ፈጠራ አለ አውትፑት ከሚለቀው ራሱን ተመልሶ ማደስ የሚችል ራሱን ተመልሶ ቻርጅ ማድረግ የሚችል በራሳችን የሰራ ፈጠር ነው ማለት ነው። እሱ እሱን ተጠቅሞ ነው የሰራ ነው። ስለዚህ ሁሉም እቃ እዚህ ኢትዮጵያ ውስጥ ይገኛል ማለት ነው። እኛም በራሳችን ማኑፋክቸር የምናደርገው ነገር አለ። በሰርኪት ቦርድ በራሳችን የበያየደን እንሰራለን። የራሳችን የሆነ ፓተንት ራይት እየወሰድንበት ማለት ነው። እንደዚህ አድርገን ሜድ ኢን ኢትዮጵያ ነው የሚለው እዚላ ብናይ ማለት ነው። ለምን ሁሉም ነገሩ የተሰራው እዚህ ኢትዮጵያ ውስጥ ስለሆነ ማለት ነው። ስለዚህ እዚህ እናገኛለን ሁሉም ማቴሪያል ግዙፉ የቴክኖሎጂ ኩባንያ ሜታ ፌስቡክ ዋትሳፕና ኢንስታግራምን የመሳሰሉ የማህበራዊ ሚዲያ አውታሮችን ያስተዳድራል። በፈረንጆቹ 2004 በካሊፎርኒያ የተመሰረተው ኩባንያው አሁን ላይ አመታዊ ገቢው ከ164 ቢሊዮን ዶላር በላይ ደርሷል። አሚር ጌቱ ያዘጋጀውን ነጻነት ፍቅሩ እንደሚከተለው ታቀርበዋለች። በዓለማችን ላይ ከአነስተኛ የስታርታፕ ደረጃ ተነስተው የገዘፈ ስም ከገነቡ ተቋማት መካከል ይጠቀሳል። በፈረንጆቹ 2004 በአንድ የዩኒቨርሲቲ ተማሪ ሀሳብ አመንጭነት ተመስርቶ አሁን በመቶ ሚሊዮኖች የሚቆጠሩ ደንበኞችን ያፈራ ግዙፍ የቴክኖሎጂ ተቋም ለመሆን ችሏል። እውቁ የሜታ ኩባንያ ሜታ ኩባንያ ግዙፍ የቴክኖሎጂና የቢዝነስ ኩባንያ ነው። በፈረንጆቹ 2004 በአሜሪካ ካሊፎርኒያ ፌስቡክ የሚል ስያሜን ይዞ የተመሰረተው ኩባንያው አሁን ላይ የቴክኖሎጂውን ዘርፍ እየመሩ ካሉ ኩባንያዎች መካከል ከቀዳሚዎቹ ዝርዝር ውስጥ ለመካተት ችሏል። ኩባንያው እንደ ፌስቡክ፣ ዋትሳፕና ኢንስታግራም ያሉ በዓለም ዙሪያ በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ያሏቸውን የማህበራዊ ሚዲያ አውታሮችንም ያስተዳድራል። ከዚህ ቀደም ፌስቡክ በሚለው መጠሪያው ይታወቅ የነበረው ሜታ ኩባንያ በፈረንጆቹ 2021 ነበር ስያሜውን ሜታ ወደሚል በመቀየር ዓለም አቀፍ ተደራሽነቱን ዛሬ ላይ ለማስፋት የቻለው። አመታዊ ገቢውን ከ164 ቢሊዮን ዶላር በላይ በማድረስ ዘርፉን እየመሩ ካሉ ተቋማት ውስጥ ግንባር ቀደሙ ለመሆንም ችሏል። ሜታ ኩባንያ ፌስቡክና ዋትሳፕን ጨምሮ ከ10 በላይ የማኅበራዊ መገናኛ ዘዴዎችን በማስተዳደር ከ97 በመቶ በላይ ገቢውን ከማስታወቂያው ዘርፍ ያገኛል። የፌስቡክ እናት ኩባንያ በመባል የሚታወቀው ሜታ በፈረንጆቹ 2021 ስያሜውን ከፌስቡክ ወደ ሜታ ቀይሮ የኩባንያውን ምርቶችና አገልግሎቶችን የሚያገናኝ ሜታ ቨርስ የተሰኘ የተቀናጀ የቴክኖሎጂ መንደርም አቋቁሟል። ሜታ ኩባንያ ከግዙፎቹ ጉግል፣ አማዞን፣ አፕል ና ማይክሮሶፍት በመቀጠል በአሜሪካ ከሚገኙ ግዙፍ የቴክኖሎጂ ኩባንያዎች ተርታ ለመሰለፍ የሚያስችለውንም አቅም ፈጥሯል። በፈረንጆቹ 2022 ሜታ በዓለም ዙሪያ በምርምርና ልማት ዘርፎች ከ35 ቢሊዮን ዶላር በላይ ኢንቨስት በማድረግ በሶስተኛ ደረጃ ከፍተኛ ውጪ ያስመዘገበ የቴክኖሎጂ ተቋም ለመሆን ችሏል በፌስቡክ መስራች ና ባለቤቱ ማርክ ዙከንበርግ የሚመራው ኩባንያው በአለም ዙሪያ ከ74 ሺህ በላይ ሰራተኞችንም እያስተዳደረ ይገኛል ቀጥለናል ተመልካቾች አሁን ደግሞ የምናልፈው የጠዋት ቅኝት ወደ ምናደርግበት ጉዳያችን ነው የምናልፈው የዛሬ ጉዳያችን ነው ያደረግ ነው እንግዲህ ቄራ አካባቢ ነው በስፍራውም ኤዶም አማረ ትገኛለች ተጨማሪ መረጃዎችን ልታደርሰን ማለት ነው ኤዶም እንዴት አድረሻል? እንደው በስፍራው ያለው አጠቃላይ የግብይት ድባብ ምን ይመስላል? ለግብይት የቀረቡ ምርቶችና ዋጋቸውስ እንዴት ነው የሚለውን አካተሽ ያለውን ድባብ ብታስቃኝን። መልካም እንደምን አድረሻል ብሩክታይት። እንግዲህ አንቺም እንዳልሽው በማለዳው የሚገኘው በቄራ ያ አትክልትና ፍራፍሬ መሸጫ ማዕከል ውስጥ ነው። እንግዲህ ያለው የአየር ሁኔታ ቀዝቃዛ ቢሆንም፣ እዚህ ቦታ ላይ ያለው የግብይት ሁኔታ ከማለዳው ጀምሬ እንደተመለከትኩት ደማቅ የሚባል ነው። በቂ የሚባል አቅርቦትም አለ። እዚህ ቦታ ላይ ሽንኩርት በኪሎ ከ45 ብር እስከ 60 ብር እየተሸጠ ይገኛል። ድንች ከ35 ብር እስከ 40 ብር፣ ቀይ ስር ከ37 ብር እስከ 45 ብር እንዲሁም ቲማቲም ከ50 ብር ጀምሮ፣ ካሮት 50 ብር፣ ጥቅል ጎመን 35 ብር እንደዚሁም ቃሪያ ከ130 ብር እስከ 150 ብር ድረስ የጾም ወቅት እንደመሆኑ ደግሞ ፎሶሊያ እንግዲህ ከ150 ብር ጀምሮ እየተሸጠ ነው የሚገኘው። ነጭ ሽንኩርት ከ250 ብር እስከ 270 ብር ድረስ በኪሎ እየተሸጠ ይገኛል። እንግዲህ እነዚህ ዋጋዎች እንደመጡበት ሀገርና እንደ አትክልቱ ወይም እንደ ፍራፍሬው የጥራት አይነት ነው ዋጋቸውን ለማስቀመጥ የሞከር ነው። እዚህ ቦታ ላይ በተመሳሳይ ፍራፍሬም የሚሸጣ ይሸጣል። ፓፓያ በኪሎ 80 ብር፣ ሙዝ 60 ብር እና ሀባብ ደግሞ በኪሎ 60 ብር እየተሸጠ ነው የሚገኘው በማለዳው በዚህ በቄራ አትክልትና ፍራፍሬ ማዕከል ተገኝቼ እንግዲህ እስካሁን ድረስ ቅኝት ሳደርግ ነበር። ነጋዴዎችም ሸማቾችም የሚፈልጉትን አይነት የአትክልትና የፍራፍሬ ምርት በሚፈልጉት ልክ ሸምተው ሲወጡም ተመልክቻለሁ። ነገር ግን የጾም ወቅት እንደመሆኑ መጠን በየቀኑ የአትክልትና ፍራፍሬ ላይ የተወሰነ መጠነኛ የሚባል የዋጋ ጭማሪም እየታየ እንደሆነ ያነጋገርኳቸው ነጋዴዎች ነግረውኛል። በማለዳው ከቄራ የአትክልትና ፍራፍሬ የግብይት ማዕከል የነበረኝ ቆይታ ይህንን ይመስላል። ብሩክታዊት ሄደውም ላደረስሽን መረጃ እጅግ እናመሰግናለን። መልካም ቀን ይሁንልሽ። ተመልካቾች አሁን ደግሞ የምናልፈው ወደ ግብይት መረጃዎች ይሆናል። በአዲስ አበባና በሌሎች አካባቢዎች ያለው የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን፣ እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን ተከታትለን እንመለስ።